የታማኝ ግብር ከፋዮችን ቁጥር ለመጨመርና የሚሰበሰበውን ግብርም ለማሳደግ በማለም በየአመቱ የታማኝ ግብር ከፋዮች እውቅናና ሽልማት መርሃ ግብር ይካሄዳል። የአዲስ አበባ ከተማ አስተዳደርም በ2017 የበጀት ዓመት በህግ ተገዥነታቸውና በከፈሉት ግብር መጠን ከፍተኛ ውጤት ያስመዘገቡ ታማኝ ግብር ከፋዮችን እውቅና ሰጥቷል። ግብር ለሀገር ክብር በሚል መሪ ቃል በተካሄደው የእውቅና መርሃ ግብር ላይ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር መንግስት ሀገሪቱን ወደ መካከለኛ ገቢ ሀገር ሀገራት ተርታ ለማሰለፍ በሚያደርገው ጥረት በዋነኝነት ልማትን ከሀገር ውስጥ በሚገኝ ሀብት በማሳካት ነው ብለዋል። መንግስት አገራችን መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ የተለያዩ እቅዶችን ነድፎ ወደ ስራ የገባ ሲሆን በዋናነት ትኩረት አድርጎ እየሰራ የሚገኘው ደግሞ አገር በቀል የኢኮኖሚ ማሻሻያዎችን በጥናት ላይ ተመስርቶ ተግባራዊ ማድረግ ነው። ከነዚህም ውስጥ አንዱ በገቢ ሰብሳቢ አካላት ሊሰበሰብ የሚገባውን ገቢ በማሳደግ በሀገር ውስጥ ከሚፈጠረው ሀብት መንግስት ተገቢውን ድርሻ በማግኘት ማግኘት የሚችልበትንና ልማት የሚያረጋግጥበትን ሁኔታዎች ማመቻቸት ነው። በዚህም መሰረት ዜጎች የሚፈልጉትን ፈጣን የኢኮኖሚ እድገት ለማረጋገጥና ሀገሪቱ በየአመቱ የምታቀዳቸውን እቅዶች ለማሳካት ለልማት እቅዶች ማስፈጸሚያ በግብርና በታክስ አማካኝነት የሚሰበሰበውን ገቢ በማስፋት ማሳደግ ይገባል። በፌዴራል መንግስትም ሆነ በአዲስ አበባ ከተማ አስተዳደር ከዓመት ዓመት የሚሰበሰበው ገቢ እያደገ፣ የዜጎችን የልማት ፍላጎትም የማሟላቱ ስራ በስፋት እየተከናወነ መሆኑን አፈ ጉባኤው ተናግረዋል። የፌዴራሉ መንግስትም ሆነ በአዲስ አበባ ከተማ አስተዳደር ከዓመት ዓመት ገቢ የመሰብሰብ አቅማቸው በማሳደግ ዜጎችን የልማትና የፍትሐዊ ተጠቃሚነት ጥያቄ ለመመለስ ከፍተኛ ትኩረት ሰጥተው በመስራት ላይ ይገኛሉ። እኔ ወደ ፌዴሬሽን ከአማራ ክልል ወደ ፌዴሬሽን ምክር ቤት አፈ ጉባኤነት ስመጣ የአዲስ አበባ ከተማ ገቢ 43 ቢሊዮን ብር እንደነበር አስታውሳለሁ። አሁን ከ200 ቢሊዮን ብር በላይ ገቢ ሰብስበዋል አዲስ አበባ። ይሄ ደግሞ የእናንተ ውጤት ስለሆነ እንኳን ደስ አላችሁ ማለት እፈልጋለሁ። እንደ አዲስ አበባ ከተማ ያለውን አዳጊ የልማት ፍላጎት በበቂ ደረጃ ለማሟላት የመንግስትና የግብር ከፋዩ ማህበረሰብ የበለጠ ተቀናጅቶ መስራት አስፈላጊ መሆኑንም ነው አቶ አገኘሁ የገለጹት። መንግስት በሀገር ውስጥ ከሚፈጠረው ሀብት በከተሞች እድገት፣ በወጣቶች የስራ እድል ፈጠራና በአጠቃላይ በዜጎች የኢኮኖሚ ተጠቃሚነት ላይ እያከናወናቸው ባሉ ዘርፈ ብዙ እንቅስቃሴ ጉልህ የሆኑ ውጤቶች ተመዝግቧል። የዜጎችን ኢኮኖሚያዊና ፍትሃዊ ተጠቃሚነትን ለማረጋገጥ እንዲቻል መንግስት እስካሁን ድረስ በሀገሪቱ ከሚፈጠረው ሀብት ግብርና በታክስ ገቢ ለመሰብሰብና የሰበሰበውን ገቢ ወደ ልማት ለማስገባት ከፍተኛ ጥረት በማድረግ ላይ የሚገኝ ቢሆንም በቀጣይም የዜጎችን በተለይም የአዲስ አበባ ከተማን አዳቢ አዳጊ ፍላጎት በበቂ ደረጃ ለማሟላት የመንግስትና የግብር ከፋዩ ማህበረሰብ ይበልጥ ተቀናጅቶ መስራት እጅግ አስፈላጊ ይሆናል። በመሆኑም አገሪቱን ከድህነት ለማላቀቅና የዜጎችን ተጠቃሚነት ለማረጋገጥ የከተማ አስተዳደሩን ገቢ የመሰብሰብ አቅም ይበልጥ ማሳደግ ያስፈልጋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ በግብር ከፋዩና በከተማ አስተዳደሩ አመራር ጥረት እየተሳካ ያለ በመሆኑም አፈ ጉባኤው ምስጋና አቅርበዋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባቸዋል። እንኳን ደስ አላችሁ። የከተማ አስተዳደሩ አመራር፣ የክፍለ ከተማ አመራር፣ በተለይም ክብርት ከንቲባችን ለከተማው እድገት እንዲሁም አዲስ አበባ ከተማ የአፍሪካ ከተሞች ምሳሌ እንድትሆን የምታደርጉትን ጥረት መንግስት እጅግ ከፍተኛ አድናቆት ያለው መሆኑን ላረጋግጥላችሁ በዚህ አጋጣሚ እወዳለሁ። በመርሃ ግብሩ 366 ታማኝ ግብር ከፋዮች በፕላቲኒየም በወርቅና በብር ደረጃ እውቅና ተሰጥቷቸዋል።